ችግር እንዲፈጠርባት ተደረገ። አብሯት ሲከታተል የነበረውና ጠበቃ የሆናት ስለቤቱ የሚደራደርላትና ግማሹን ከምትሸጩ ፐርሰንት ላይ ካልሰጠሽኝ ብሎ እየተከራከረ ሉሊትን ወንጀለኛ አድርጓት ከወይዘሮ አልማዝ ጎን ሆኖ ያለውን ስራ የሚመራ ወይም የሚንቀሳቀስ የነበረው ፖሊስ ድንቁ ልዕልትን ካልዳርሽኝ፣ የኔ ያንቺ ጉዳይ ያበቃለታል፣ ሌላ ችግር ይፈጠራል ብሏታል። ወይዘሮ አልማዝ ደግሞ በጭራሽ አንተ የምትሰራው እኔና አንተን ያገናኘን ስራ እንጂ፣ በአንድ ልጄ ከመጣህብኝ ሁሉም ነገር ገደል ይግባ ብላለች። ሰላም ጤና ያስጠልኝ። ውድ የተከበራችሁ የዚህ ቱብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ ይትረፍረፍ ይበል ከኔ ጋር ክብሩ ስፋ እግዚአብሔር ይመስገን። እንግዲህ በባለፈው ቪዲዮ ላይ ሉሊትን ምንድን ነበር እያደረገቻት? ከዳዊት ጋር ወደ እሷ ቤት እየሄዱ ነበር እና ምክንያቱም ዳዊት እኔ አንቺን የጎዳችሽን እሴትዮ እበቀላታለሁ እንደዚህ ታመሽ እኔ ዝም ማለት አልችልም። አሁንም አልረፈደም ሰዓቱ ነይ ቤቷን አሳይኝ ብሎ ይዟት እየሄደ ነበረ። ወይዘሮ አልማዝ ደግሞ እናንተ ደግሞ የትና የት ተገናኛችሁ? በቃ የኔ ነገር አበቃለት ማለት ነው፣ ወይኔ አልማዝ ብላ ጭንቅላቷን ይዛ ተጨንቃ ነበር። ምና ደግሞ ድንቁ እተብየው እቤት ጠብቀኝ እኔ መጣሁ በማለት እሱ ያለውን ነገር አይ ሌላ ሀሳብ ስለመጣ ቁጭ ብለን እንድንነጋገርበት ብሏት፣ ወይዘሮ አልማዝን ምንድን ነበር የምንነጋገረው? የቀረንስ ነገር ምንድን ነው ብለው ነበር። አሁን ወደ ውጭ ለወጣ ነው ብለሻል፣ እኔ እቤት ልቀመጥ፣ አንቺም ውጭና ነይና እንነጋገርበታለን ብሏት ነበር። እቤት የነበረችው ልዕልት ነበረችና ልዕልትን ደግሞ ምንድን ነበር እያላት እቤት ብቻዋን ስለነበረች እሱ ምንድን ነበር የሆነ ጾታዊ እትንኮሳ ሊያደርግባት ነበር። ምናባሽ ታመጫለች በትዕግስት ስለጠየኩሽ ነው ወይ ብሎ ገፍትሮ ነበር ወደ ሶፋው ላይ እየጣላት እና ወይዘሮ አልማዝ በዛሮ ቪዲዮ ላይ የባለፈውን እኔና አንቺ እየቀጠልነውን ሀሳብ እሱን ሀሳብ ትችዋለሁኝ አሁን ደግሞ በሌላ ሀሳብ መደራደር እንችላለን ብሏታል። እሱም ምንድን ነበረ ወይዘሮ አልማዝን ልጅሽን እንድትድርኝ እኔ ትዳሬን ከፈታሁኝ ቆይቻለሁ ወንደላጤ ከሆንኩኝ አሁን ትዳር እፈልጋለሁ ነበር ያላት። እንግዲህ ዳዊት ወደ ቤት ሲገባ ልጅቷን እያስጨነቃት ነበረ ድንቁ ወይም ፖሊሱ ከሉሊት ጋር ዳዊት ወይዘሮ አልማዝን ፍለጋ ሲገቡ ልጅቷ ስቅስቅ ብላ እያለቀሰች ነበር እሱም ደግሞ በሷ ላይ ሊፈጽም እያለ ነበረ የደረሱበትና ምን አባህ እያደረካት ነው ምንድን ነው የተፈጠረው ብሎ ዳዊት ሲነግረው አንተ ጭንጋፍ ምን አገባ ማናህን ተብሎ ነው እየተናገረው ሁለቱ ወንዶቹ ውጪ ላይ አወሩ ልዕልቴን ሉሊት እያረጋጋቻት ነበር ምንድነው የተፈጠረው ምን ችግር አለ ምን ሆነሽ ነው ምን አደረገሽ ነበር ያለቻት ከዛ ዳዊት ማነህ አንተ እንደዚህ የምታደርገው ብሎ ነበር እየተናገረው በተበታተነ ቤተሰብ መካከል እጅህን ባታስገባ ጥሩ ነው ያለበለዚያ ግን ፖሊስ ነኝ አሳስርሃለሁ አለው? አርፈ ተቀመጥ ብሎ ነው ዳዊትን ያስጠነቀቀው። እኔ እስር ቤት አልፈራም ብሎ ዳዊት መለሰለት። ልዕቴም አረግት ከተረጋጋች በኋላ እኔ ለምንድን ነው ይህን ሰውዬ ወደ ቤት የምታስገቡት? ብላ ሉሊት ነገረቻት። እኔ ምን አውቃለሁ የማየ ስራ ነው ለምን እንደምትፈልገው ከእሷ ጋር ያላት የሽርክ ስራ ነው። ስለዚህ እሱ በእኔ ላይ እንዲህ ሊያደርግ ነበረ እህቴ አሁን ተርፌያለሁ ብላ ስስቅ ብላ ነበር፣ እያለቀሰችው አሁን ሉሊት፣ አንቺም ወደ ቤት ሽጂ፣ እማዬ ከመጣች ሌላ ችግር ነው የሚፈጠረው ብላ ለሉሊት ልዕልቴ ትነግራታለች። እሺ እንደዛ ካልሽኝ ብላ ልዕልት ብቻዋን ቀረች እያለቀሰች ሉሊትን ሄደች። ፈጣሪ ሆይ ከባለፈው እስቃይና መከራዬ ከሕመሜ ከዳንኩኝ በኋላ አሁን ደግሞ እምን ውስጥ ነው የገባሁት? ሌላ ችግር ተፈጠረ። እብላስ እስቅ ስቅ ብላ ያለቀሰች ነበር እናቲቱ ወይዘሮ አልማዝ ስትመጣ ሉሊት ከቤት ስትወጣ ፊት ለፊት ተገናኙና የለችልኝም ብለሽ ነው አይደለም እንዴ አንቺ እየገባሽው አይደለም ቤቱን ልትረግጪ ጠረንሽም እዚህ ቤት እንዲቀርም አልፈልግም አንቺ ነፍስ ገዳይ መሆንሽን አተሸዋል ብላ ነው ለሉሊት እየነገረች አት ሉሊት ደግሞ አንቺ ለእህትሽ እንኳን የማትራሪ ነፍስ አጥፊ ነፍስ ገዳይ ነሽ። ስለዚህ እኔ ነኝ አንችን የምከራከርሽ ትሞክርኛለሽ ይህ ከዚህ ቤት ነገ ተመልሼ እመጣለሁ፣ ላገኝሽ አልፈልግም ብላ አስጠንቅቃት ሉሊት ወይዘሮ አልማስ ትሄዳለች። ኮተታም ቅራቅንቦ ምን ታመጫለሽ ብላ ወይዘሮ አልማስ ደግሞ ለሉሊት ትነግራታለች። ሉሊትም ወደ ዳዊት ጋር ትሄዳለች። ወይዘሮ አልማዝ ቤት ስትገባ ልጇ እያለቀሰች ነው ምን ተፈጥሮ ነው? ምን ሆነች ነው የምታለቅሽው? በማለት ነገረቻት። ይህ ሁሉ የአንቺ ስራ ነው፣ አንቺ በሰራሹ ነገር ነው እኔ እየተሰቃየሁ ያለሁት ብላ ለእናቷ ስትመልስላት፣ እናትሽ እኮ ነኝ እኔ ምን አደረግኩሽና ነው ደግሞ አንቺ ስርዓት ያዥ በማለት ስትነግራት፣ አንቺን ከፖሊሱ ጋር የምትሰሩት ስራ እሱ እኮ በእኔ ላይ ጥቃታዊ ትንኮሳ ሊያደርግብ ነበር ብላ ስትነግራት፣ አይ አሁን ድንቁ የት ሄደ ነው የምልሽ እሱ አያደርገውም ነው ያለችው። ምክንያቱም እቤት ጠብቀኝ ነው እያልኩት ቤት ጠብቅሻለሁ ነው ያለኝ የማይሆን ነገር አታውሪኝ ብላ ለልጇ ስትነግራት እኔን እኮ ጾታዊ ትንኮሳ ሊያደርግብኝ ነበረ አንቺ እየነገርኩሽ ነው፣ ሁለተኛ አይኑን እንዳላየው እዚህ ቤት እንዳይመጣ፣ ከሱ ጋር ያለሽን ግንኙነት ተይ ብላ ነው እየተናገረችው። ደግሞ አንቺ የመናገር መብት የለሽም እኔ ከድንቁ ጋር ባወራ ምን አገባሽ ብላ ለ ስትመልስላት ልጅቷ ይህ ቤት የአንቺ ብቻም ሳይሆን የእኔ ብቻ ነው። ማን እንደሚገባና ቤት እንደማይገባ መቆጣጠር እችላለሁ። ሁለተኛ እዚህ ቤት እንዳይመጣ ብላ በድጋሚ እናቷን ታስተነቅቃታለች። ወይዘሮ አልማዝም ብትጠራጠርም በድጋሜ ያን ሰውዬ ለመጠየቅ ሄደች። መጣ ቤት ቤት ሲመጣ ምንድን ነው አንተ ምንድነው የምትፈልገው? በልጄ ላይ ምንድን ነው እያደረከው? በማለት እሱን ስትጠይቀው ምንድን ነበር እያለው ምን ታካብጃለሽ? እኔናንቺ እንድንዛመድ እፈልጋለሁ። እንዲያውም ልንገርሽ የጀመርነውን ስለቤቱ እሱን ትቸዋለሁ አሁን ዝምድና ነው የምፈልገው ይችን ልጅሽን እንድትድሪልኝ እፈልጋለሁ በማለት ለወይዘሮ አልማስ ሲነግራት፣ አንተ አታፍርም ወይ? ስራውን ማቆም ትችላለህ። እኔ እናንተ ያገናኘን ስራ እንጂ በአንድ ልጄ ልትመጣብኝ አትችልም። ደግሞ እኩያህን ፈልገህ አግባ እንጂ ልጄን በጭራሽ፣ በአንድ ልጄ አልደራደርም ብላ ወይዘሮ አልማስ ተናገረች። ልጅቷ በበሩ ጋር እያዳመጠች ነበረ። ምንድን ነበር ያለው ድንቁ? አታካብጂ ደግሞ እኔ በበልጣት በአስር ዓመት ነው። ወንድ ልጅ ደግሞ በእድሜ በለጥ ሲል ነው እጥሩ ብሎ አስጠነቀቃት፣ ለወይዘሮ አልማዝ ወይዘሮ አልማዝ በጭራሽ በልጄ ከመጣህብኝ የኔና ያንተ የስራ ሁኔታ ያበቃለታል ብላ ነው የመለሰችለት። ልዕልቴም ወደ ሉሊት ጋር ሄደች። ሉሊት ከዳዊት ጋር ቁጭ ብላ ነበር። ዳዊት እያሰበ ነበር፣ እየተከዘ ነበር። ምክንያቱም ፖሊሱ የተናገረው ቃል በተበታተነ ቤተሰብ እጅህን ባታስገባ ይሻልሃል፣ አለበለዚያ እስር ቤት ነው እንድትበሰብስ የማደርግ ብሎት አስጠንቅቆታል። የተናገረኝ ነገር ሕሊናዬን ነካኝ ብሎ ለሉሊት ሲነግራት ምንድን ነው? ሌላስ ምንድን ነው? ምክንያቱም ሌላ ችግር አለ ወይ? ንገረኝ ብላ ነገረችው። አይ የኔ ታሪክ በጣም ከባድ ነው ብነግርሽ። እናቴ በልጅነቴ ነው የሞተችው። እኔና አባቴ ጎዳና ላይ ወጣን። እንጀራ እናቴ አይሰሩ ስራ ነው የሰራችን። እሷ በአባቴ ቤት የተለያዩ ሰዎችን እያመጣች ብዙ በደል ፈጽማብናለች። በላያችን ላይ ነው የአባቴን ቤት እየሸጠችው። አባቴም የስኳር በሽታ ታማሚ ስለሆነ መቋቋም አቅቶት አባቴ ህይወቱ አለፈ። እኔም መከራ አይቼ ነው እያደግኩት ብሎ ለእሷ ሲነግራት፣ እሷ በጣም ነው እያዘነችው በጣም ነው እያዘነችው። ልእቴ መጣች ተዛ ከኤልሲ ጋር ተገናኙ። ኤልሲ በር ከፈተችላት። ሰላም ከማለቷ በፊት፣ አንቺ ልጅ እዚህ ቤት እግር አብስተሻል፣ በሰላም ነው ወይ? ወንድሜ ላይ ያለሽ ነገር አስተያየት እያወቅኩብሽ ነው። ስለዚህ እኔም የኔም የምፈልገው ነገር እንድታደርጊልኝ በአንቺም በምትፈልጊው ነገር እንስማማ፣ እኔ የአይኖችሽን አስተያየቶች እየተረዳኋቸው ነው በማለት ለልዕልት ትነግራታለች። ምንድነው? እኔ የምፈልገው፣ ምንስ እይታ ለውጥ አገኘሽብኝ? አንቺስ ምንድነው የምትፈልጊው? የማይሆን ነገር አታውሪ ብላ ለኤልሲ ትመልስላታለች። ኤልሲ ደግሞ አስቢበት ግን እኔ አውቅ ያለሁ በማለት ትነግራታለች። ሉሊትን ከፈለግሻት ኪችናት ያለችው ሂጂ ብላ ወደሷ ልዕልቴ ትሄዳለች። ስትሄድ ልዕልት ወደ ኪችን ስትገባ ሉሊት በጣም እያሰበች ነበር። ስለምንድ ነበረ እያሰበችው? ስለ ዳዊት ነበረ። እህቴ ምን ሆነሽ ነው ያሰብሽው፣ እየቆዘምሽው ሰላም አይደለሽም ወይ? በማለት ሰላምታለቻት። በኋላ ስለ ዳዊት እያሰብኩ ነበረ፣ ሰላም ነሽ? እንኳን ሰላም መጣሽልኝ። ምን አዲስ ነገር አለ? በማለት ነገረቻት። አያ እድንቁ ከእናቴ ጋር ሲያወራ ሰምቻችኋለሁ በማለት ነገረች። እሺ ምንድነሱ የሚፈልገው ስትላት፣ አይ አላርፍም ብሏል በማለት ነገረቻት። እሺ እናትሽ ምን አለች? ስትላት እናቴ እንደማይሆን ስታወራ ነው እየሰማኋት፣ ትላታለች። ከዚያ ሰላም ተባብለው እሷም ወደ ቤቷ ልትመለስ ስትል ዳዊት እንታየዋለች። ዳዊት ጋር ለመሄድ መስተዋት ፊት ለፊት ትንሽ ፀጉሮቿን ታስተካክልና ወደ እዴቭ ጋር ሄዳ ሶፋው ላይ ቁጭ ትላለች። ምክንያቱም ትወደዋለች። ለእቴም ይህን ነገር ልብሽ እንዳይሰበር ጥንቃቄ አድርጊበት ብላት አለ እህቴ ተረጋጊ ነበር ያለቻት ሉሊት። እሷ ግን ለምንድነው ቁጭ አልከው? አላየሁሽም ነበር መች መጥተሽ ነው? በማለት ሲላታይ እህቴ ጋር ሄጄ ነው ኪችን ነበርኩኝ በማለት ትነግረዋለች። እኔ ወክ የወጣ መስሎ ነው ልታደርግ በማለት ስትለው እኔ አልወጣሁም በማለት ነው እሱ የመለሰላት። ከዛ ለምን አትወጣምሽ ወይንስ ለምን ከኔ ጋር አንሄድም፣ ወክ አናደርግም በማለት ስትለው እኔ ከሴቶች ጋር አድርጌ አላቅም፣ ሄጄም አላውቅም ብሎ ነገራት። በቃ መሄዴ ነው እናሸኘኝ በማለት ስትለው እኔ አልሸኝሽም፣ ሂጂ ብቻሽን ብሎ ነገራት። ልእቴ ወደ ቤት እየተመለሰች ድንቁ ያገኛትና ለምንድን ነው ለእናትሽ እየተናገርሹ ይህንን ነገር ደግሞ እህትሽና እናትሽ እስር ቤት ከመበስበሳቸው በፊት ይህንን ነገር እንድታምንበት ነው የምታደርጊው ብሎ ነገራት። ምክንያቱም ሊያሳምናት ሌላው ካሌብ ደግሞ የአባቴ ህገዳይ ያንቺ እንጀራ እናት አልማዝ ናት ብሎ ለሉሊት ሲነግራት፣ በጭራሽ አንተ እናትና ወይዘሮ አልማዝ ምን አገናኛቸው? ምን እያወራህ ነው? ተረጋጋ በማለት ነው እየነገረችው እንደገና ከካሌብ ጋር ያለንን ያለንን ግንኙነት ለምንድን ነው እንደዚህ የምታደርገው የማይሆን ነገር አትጠርጥር ብለዋለች። ቀጥታ ዛሬ ነው የማሳርፋት፣ ዛሬ ህይወቷን አሳጥራታለሁ ብሎ ካሌብ ወደ ወይዘሮ አልማዝ ቤት ሄዶ በሩን ከፍቶ በእጁ እንግዲህ ሊወጋት ጩቤ ይዞ፣ ወይዘሮ አልማዝ በር ስትከፍትለት አንገቷን አንቆ አስፈራራት። የአባቱ ገዳይ እንደሆነችም ነገራት። ቀጣይ በሌላ ቪዲዮ እንግዲህ ምን እንደሚመስል ያንን በቀጣይ የምናይ ይሆናል። ለዛሬው ይህን ይመስላል። ባይባይ ቤተሰብ